የተወደዳችሁ ተመልካቾቻችን በያላችሁበት የተለመደው ሰላምታችን ደሳችሁ እያለን ለሰዓቱ ያጠናቀንላችሁ መረጃዎቻችን ይዘን መተናል። እስከ መረጃዎቻችን ማብቂያ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን ከማለፋችን በፊት አጠራጠራል፣ ግን ለትውስጥ ያክል የምናስደምጣችሁ ይሆናል። አቶ ጌታቸው ህገወጥ እንቅስቃሴ ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዳምና በመቀሌ ጉዳት ደርሶባቸዋል ተብሏል። እንደዚሁም አቶ ጌታቸው በከፍተኛ ደረጃ በተቀሰቀሰው ጦርነት የፌዴራል መንግስቱ ድጋፍ እንዲያደርግላቸው እርዳታ መጠየቃቸውም ተመላክቷል። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለ ጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን መብቀረስ ሰብራችን እንድትቆዩ በአክብሮት ጋብዘናል። ወደሌላ ዜና ጉዳያችን ስንገባ አቶ ጌታቸው ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በዲጉዳም ቀበሌ ጉዳት ደርሷል ተብሏል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለትን በይፋ ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ባለው ወቅታዊ ሁኔታ ዙሪያ ዛሬ ባወጣው መግለጫ ነው የፌዴራል መንግስት እገዛ የጠየቀው። ጊዜያዊ አስተዳደሩ በመግለጫው ከጥር 15 ቀን 2017 ዓም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልዕኮ ውጪ የአንድ ባ ቡድን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይቷል ብሏል። ይህንን አደገኛ እንቅስቃሴ ለመንግስታትና ህገወጥ ድርጊቶች ሁሉ ለማስቆም የካቲት 26 ቀን 2017 ዓ ም ለትግራይ ጦር ዋና አዛዥ ሌጀር ጀነራል ታደሰ ወረደ ትእዛዝ ቢሰጥም ማስቆም እንዳልቻለ አስታውቋል። ሁኔታው እልባት ባለማግኘቱ የግንባሩ ጦር አዛዦች እገዳ እንደተጣለባቸው ያመላከተው መግለጫው የጸጥታ ቢሮ እንዲመራ የተሾመው አካል ህግ ከመጠበቅ ይልቅ ከወንጀለኞች ጎን በመቆም መግለጫ አውጥቷል ብሏል። ይህንን ተከትሎም የጸጥታው ቢሮ ኃላፊ ሌትናንት ጀነራል ፈሳሃ ኪዳኑ ከኃላፊነታቸው እንደተነሱ መግለጫው አመልክቷል። በአሁኑ ሰዓት በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸመ ቢሆኑ ያስታወቁት ጊዜያዊ አስተዳደሩ የመንግስት መዋቅርን ከላይ እስከታች የማፍረስ እንቅስቃሴዎች ቀጥለዋል ብለዋል። የትግራይ ጦር ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ሌላ የጥፋት ጦርነት እያስገቡ ነው ብሏል መግለጫም። አስተዳደሩ አክሎም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱትን ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸው እና የትግራይን ህዝብ ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊደረግም ይገባል ሲል ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ይወዳ ትናንት ምሽት በማህበራዊ ትስስር ገጻቸው ባሰራጩ ጽሁፍ ህገወጥ እንቅስቃሴ ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዳም እና በመቀሌ ጉዳት መድረሱን አስታውቋል። አቶ ጌታቸው ረዳም ጥቂት የሰራዊት አዛዦች ቡድን የመንግስት መዋቅሮች እንዲፈርሱ ባሳለፈው የተሳሳተ ውሳኔ ክልሉን ወደ ከፍተኛ ችግር ከቶታል ብለዋል። ይህንን ህገወጥ እንቅስቃሴ ለመቃወም በአደባባይ የተሰበሰቡ ሰዎች ላይም ይህንን ህገወጥ ቡድን ተኩስ ከፍቶ በአዲ ጉዳም እና በመቀሌ በተወሰኑ ክልፍ በሰዎች ላይ ከባድ ጉዳት አድርሷል ሲሉም ገልጸዋል። ቡድኑ እያደረገ ያለው እንቅስቃሴ ወረራ ነው ያሉት አቶ ጌታቸው እንቅስቃሴውን ህገወጡን የህወሓት ቡድን ወደ ስልጣን ለማምጣት እንደሆነም አስታውቋል። የትግራይ ህዝብ ወደ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት ሁሉ ይህንን የመሰለ ድፍረት የተሞላበት እርምጃ ሊያስቆሙ ይገባል ሲሉም አሳስበዋል። አቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን መካከል ካሳለፍነው አመት ከአመት አጋማሽ ጀምሮ የተፈጠረው አለመግባባት እየተባባሰ ይገኛል። አለመግባባቱ ካሳለፍነው ሰኞ ምሽት ጀምሮ ወደ መካረር የተሸጋገረ ሲሆን አንድ የክልሉ አካባቢዎች ላይም ግጭት ተስተውለዋል። አለመግባባቱ እንደ አዲስ የተካረረው ባሳለፍነው ሰኞ ምሽት በአቶ ጌታቸው ረዳ የተጻፈ ደብዳቤ ሶስት ከፍተኛ ወታደራዊ አመራሮች ማለትም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ እና ብሪጋዴር ጀነራል ምግበይ ሀይሌ በጊዜያዊነት መታገዳቸውን ተከትሎ ነው። የግድ ደብዳቤው የክልሉ የሰላምና የጸጥታ ቢሮ ትላንት ጠዋት ባወጣው መግለጫ የእግድ ውሳኔው በግል የተወሰደና ያልሾመውን ያወረደ ነው፣ እንዲሁም ተቃውሞ አሰራርና ሕግን ያልተከተለ ነው በማለት ውድቅ ማድረጉ ይታወቃል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሀትም በሶስተኛ ትግራይ ሰራዊት አዛዞች ላይ የተላለፈው እግድ የማይተገበር ነው ሲል ውድቅ አድርጎታል። በዶክተር ደብረ ጽዮን የሚመራው ህወሀት ሌሊት በማህበራዊ ትስስር ገጹ ባወጣው መግለጫው አቶ ጌታቸው ረዳ ከስልጣን ማንሳቱን በማስታወስ እገዳውን እጃቸው ላይ ሌለ ስልጣን የወሰዱት እርምጃ ነው በማለት አጣጥሎታል። ወደ ውጭ ዜናችን ስናል በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። በዚህ በዓል ላይ የተገኙ የዓለማችን ቀዳሚ ባለጸጎች በዝግጅቱ ላይ ከተገኙበት ቀን ጀምሮ ኪሳራ እያስመዘገቡ እንደሆነ ተዘግቧል። እንደ ዘገባው ከሆነ የፕሬዚዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኢለን መስክ ብቻ ባለፉት ሁለት ወራት ውስጥ ብቻ የ148 ቢሊዮን ዶላር ኪሳራ አስመዝግቧል። ከጥር ወር ጀምሮ ከፍተኛ ኪሳራም እንደደረሰባቸው ተገልጿል።

ጫና እያደረሰባት ከአሜሪካን ጋር የኒክሌር ድርድር አታደርግም ሲሉ የኢራኑ ፕሬዚዳንት ፔዚሽኪያን ተናገሩ። ኢራን ጫና ውስጥ ሆና ከአሜሪካን አትደራድርም ያሉት ፕሬዚዳንት መሱድ ፔዚሽኪያን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፈለጉትን እንዲያደርጉ እንደነገሯቸው ሮይተርስ የኢራን ሚዲያዎችን ጠቅሶ ዘግቧል። የአሜሪካ እዛቿ ና ትእዛዝ ተቀባይነት የለውም፣ ከአንተ ጋር መደራደር አልፈልግም፣ የፈለግከውን ማድረግ ትችላለ ሲሉ ተናግረዋል ፔዚሽኪያን የኢራን ጠቅላይ ሚኒስትሩ አያቶላህ አሊ ካሚኒ ባለፈው ቅዳሜ ፕሬዚዳንት ትራምፕ የኒኩሌር ድርድር ለማድረግ ለኢራን ደብዳቤ መጽፋቸውን ከገለጹ ከአንድ ቀን በኋላ ተሄራን በጫና አትደራደርም ብለዋል። ፕሬዚዳንት ትራምፕ ከተሄራን ጋር ለመደራደር ያላቸውን ግልጽነት ቢያሳዩም ኢራን ከተቀረው ዓለም ለመለየትና የነዳጅ ኤክስፖርቷን ወደ ዜሮ ለማስገባት በመጀመሪያ ስልጣን ዘመናቸው ይጠቀሙት የነበረውን ከፍተኛ ጫና ተግባራዊ እያደረጉ ናቸው። ፕሬዚዳንት ትራምፕ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኒኩሌር ጦር መሳሪያ እንዳትጠቀም ለመከላከል ስምምነት ትፈርማለች ወይም ወታደራዊ እርምጃ ይከተላታል ሲሉ ተናግረዋል። ኢራን የኒክሌር ጦር መሳሪያ እንዳይኖራት ረጅም ጊዜ ክልከላ ተጥሎባት ነበር። ይሁን እንጂ በከፍተኛ ፍጥነት ዩራኒየምን እያበለጸገች እንደሆነ እየተነገረ ነው። የተወደዳችሁ ተመልካቾቻችን ለሰዓቱ አጠናክረን ያዘጋጀንላችሁ ዜናዎቻችን በዚያው አበቃል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ እንደተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ እንድጠብቁ በአክሮት